ዝና ማንም ማሸነፍ ማንም የማይጥለኝ አለት ጎልያድ በጠጠር ወደቀና ዝና በምላች በምላጭ ይሞታል። አሏችሁ እሚጣፍጥ ቀልድ እምትቀልዱት፣ አላወቁኝ። በጣም በልጥ የሆንክ ነው፣ አረብ ለማንኛውም ተስፋ ዝና እነመድብል መድብል ካገቱት ቦታ ራሱን አስመልጧል፣ አምልጧል። በዝና ማምለጥ እነመድብል መድብል እጅግ ተጨንቀዋል። እንዴትስ ሊያመልጥ ቻለ ሲሉ ግራ ተጋብተው ነበር። ዝና ከታገተበት እንዳመለጠ ቀጥታ ወደ ኤፍራታ ቤት አቅንቷል። ውድና የተከበራችሁ የዚህ ቻናል ቤተሰቦች በያላችሁበት ሰላም፣ ጤና፣ ደስታ ይብዛላችሁ። እንኳን በደና መጣችሁ። በዚህ ቪዲዮ የምሳሌ ድራማ ልናጋራችሁ ወደናል። ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ቪዲዮን ላይክ ማድረግ እንዳትረሱ ስል በትትና ላሳስባችሁ ላስታውሳችሁ ወደድኩ። እነ መድብል ትልቅ አጣብቂኝ ውስጥ ገብተዋል። ምክንያቱም ዝና ከታገተበት አምልጧል። ዝና እንዴት ሊያመልጥ ቻለ የሚለውን በስፋት በዚህ ቪዲዮ የምናይ ይሆናል። ኤፍራታ ዝናን አሳልፋ ከሰጠችው በኋላ ዝና በመድብል ቁጥጥር ስር ከዋለ ጊዜ ጀምሮ ስለ ብሩክ እንዲናገር አሳስበውት፣ ጠይቀውት፣ አበክረው ሲማጸኑትም እንደነበር መልክተን ነበር ነገር ግን አይበገሪው ዝና በዋዛ የብሩክን የት መሆን የብሩክን ሁኔታ በአጠቃላይ የሚያውቀውን መረጃ ሊናገር አለመፈለጉ፣ ይህ የመድብልን ትዕግስት በእጅጉ የሚፈታተን ሆኖት ነበር። መድብልም ባለው በሌለው አቅሙ በሚችለው ሁሉ በኃይል በመደንፋት በመቆጣት፣ በመምታትም ዝና ላይ ትልቅ ተጽዕኖ በመፍጠር ስለ ብሩክ ስለ ወንድሙ እንዲነግረው ብቻ ሲማጸነው ነበር። ዝና ግን በጭራሽ ልነግርህ አልችልም፣ አልፈልግም። ፕላስ አንድም ነገር የማውቀው ነገር የለም። ይልቁኑ ፍቱኝ። በኋላ እንግዲህ የማትወጡት ነገር ውስጥ ትገባላችሁ፣ እያለ በብዙ እሱም እየደነፋ በዛ ሁሉ የዱላ ውርጅብኝም እየደረሰበት እንግዲህ አልተበገረም። እዛው ባለበት እንግዲህ ሆኖ እየተሳለቀባቸው እንዲፈቱትም እየተናገረ እየጠየቀ ነበር። ነገር ግን ያው መድብልም እጅጉን ተናዶበት ተበሳጭቶበትም ያው በጣምም እየመታው እየጎዳውም እየተናነቀውም ካልሆነ ገድልሃለሁ ብሎም ቢያስፈራራው እንግዲህ ዝና በዋዛ የሚናገር አልነበረም። በዚህ ሂደት ላይ ያው አንድ ሁለት እየተባባሉ መድብልም ያው ሊተናነቀው ሊገለው ባለው ሰዓትም ሞገስ ገላግሎ፣ ያው አላማችንን ለማሳካት የምንፈልገውን ነገር ለማግኘት ከገደል ነው ሁሉ ነገር ይቀራል። ምንም ነገር ልናገኝ አንችልም። ሲቀጥል ደግሞ ያው ሰውን ገሎ ከህግ ማምለጥም ስለማይቻል ይህ ወንጀል ነው በራሳችን ላይ የምንፈጽመው ስለዚህ ተረጋግተን፣ በተለያየ ነገር እየቀጣ ነው፣ በቅጣት ብዛት በጊዜ ሂደት የተጠየቀውን ሁሉ በዝርዝር ይነግረናል። አይዞ ተረጋጋ በሚል መድብልን አረጋግቶት ነበር። ከዛም በኋላ እንግዲህ በጣም በጣም አዝኖ መድብልም እጅጉን ተናዶ በግኖ በዚህ ሂደት እንግዲህ ተያይዘው ወደ ውጭ ወጥተው እየተነጋገሩ ያለ በዛን ሂደት ነው እንግዲህ ያንን አጋጣሚ ተጠቅሞ ከመድብል ኪስ ውስጥ የወደቀውን ቁልፍ እንደምንም ብሎ ዝና በማንሳት እጁ የታሰረበትን ሰንሰለቱን ፈቶ ከፍቶ ቁልፉን ሊያመልጥ የቻለው ለዛ ነው እንግዲህ እንደተመለከት ነው እነ መድብል ወደ ውጪ ከመውጣታቸው በፊት ያው ከኪሱ እቃ ሲያወጣ ያ ቁልፍ ወድቆ ነበር። ያንን ቁልፍ መውደቁን ደግሞ እነሱ አልተመለከቱም። ዝና ግን ተመልክቶ ስለነበር ልክ የነሱ እግር ከዛ መውጣትን ጠብቆ ያንን የወደቀውን ቅልፍ ቁልፍ እንደምንም ብሎ አንስቶ እጁ የታሰረበትን ሰንሰለቱን ቁልፉን እንደምንም ብሎ እየፈታ እንግዲህ እኔ የዋዛ ሰው አይደለውም፣ በቀላሉ የመወድቅ የመሸነፍ ሰው አይደለውም እያለ በመዛት በመፎከር እጅግም በመደሰት አይነት ስሜት ውስጥ ሆኖ የታሰረበትን ቁልፉን ሰንሰለቱን ከፍቶ በዛ ሂደት እየከፈተ እያለ ኦልሬዲ እነሱም በኪሳቸው ቁልፍ አለመኖሩን ሲያውቁ እንዲሁም ዳንጣም ደግሞ ምላጩን እዛው ጥዬ ሰንሰለቱን እንዳይበጥስ ስትል እንዴት ብረት በምላጭ ይሆናል ወይ እያሉ የተገረሙባት በሷ ንግግር፣ በዛ አጋጣሚ ነው እንግዲህ ቁልፉ በኪሱ አለመኖሩንም ያየው እና ከዛም እንደምንም ተሯሩጠው እንግዲህ ዝና ወደ ታገተበት ወደዛ አቅንተው በዛ ባለበት እንግዲህ ሲደርሱ እሱም እጁን እየከፈተ ነው የደረሱት። ያው መድብል እዛጋ ቁልፉ መከፈቱን ዝና ቁልፉን መክፈቱን አስተውሎ ልብ ብሎ አላየም። ያው ቁልፉን ብቻ እጁ ላይ ስላየ ተቀብሎት ነበር። እናም በቀላሉ ሊያመልጥ እንደማይችል በመንገር ይልቁንስ ስለ ብሩክ እንዲናገር እየጠየቀውም ነበር። ነገር ግን ዝና የስራውን እዛጋ ስለሰራ የሚፈልገውን ነገር ስላደረገ እንግዲህ ዝም ብሎ ነበር፣ እንዲታወቅበትም አልፈለገም። ያው እንግዲህ ከዛ በኋላ እነሱ ወደ ቤት ሲሄዱ ምሽት ላይ ያው እጁ ላይ የተቆለፈው ሰንሰለቱ ቁልፉ በመከፈቱ በቀላሉ ያንን ሰንሰለት ፈቶ ሊያመልጥ ችሏል ማለት ነው። እንግዲህ ለዚህ ሁሉ የዳረገችው ለእነ መድብል እጅ እንዲገባ የዳረገችውን ኤፍራታን ነው እንግዲህ እንደዛ ተውን በቅድሚያ ሊያገኛት ወደዛ ያቀናው። ከዛም በቅድሚያም እንግዲህ ኤፍራታም ያው ስራዋን ስለምታውቅ ያንንም ያደረገችው ደግሞ ወዳ አይደለም። በመጀመሪያ ያው መድብልን አሳልፎ ለመስጠት ወይም ለመግደል ባለው ሂደት ስትተባበርም እራሷን ለማዳን ነው። ያው የዝናን ውርጅብኝ፣ የእሱን ግፊትና የእሱን ዛቻ ወይም ደግሞ ሊያደርግ ያለውን ነገር ልታመልጥ የማትችለው ስለሆነ እገድልሽ አለው ካላደረግሽ ብሎ ስላላት ያንን የእሱን ተልዕኮ ለመፈጸም ብላ ስትሞክር እንግዲህ ያው መድብልም ስላወቀባት ከፍርሃቷ ራሷ ሁኔታዋ ስላሳወቀ በዛም እንግዲህ ራሱ እንዲተርፍ ችሏል። እንዲሁም ደግሞ በዛም ምክንያት በራሷ በኤፍራታ በኩል ዝና በመድብል ቁጥጥር ስር እንዲውል በመድብል ወጥመድ ውስጥ እንዲገባ ምክንያት ሆኗል ማለት ነው። ስለሆነም ለዚህ ሁሉ ምክንያት እንግዲህ ራሷ ኤፍራታ ስለሆነች በኤፍራታ ላይም በጣምም ሲይዝትባት ነበር። ለዚህ ሁሉ የዳረገችው እሷ ስለሆነች በነኝ እጅ ውስጥ የከተተችው እንግዲህ መንገዱ እሷ ስለሆነች እሷ ላይም ሲይዝት ነበር። እዛም በታገተበት ጊዜ እናም ከተፈታም በኋላ እንግዲህ እዛ ቀጥታ ወደ እነሱ ቤት ሲገባ ነበር እንግዲህ እነሱም ተኝተው ነበር አገር ሰላም ነው ብለው ያው ኤፍራታም ያው ያደረገችውን ነገር ስለምታውቅ ውስጧ በታላቅ ፍርሃት ስለሆነ ያለው ምን እንደሚመጣም ያው ስለምትገምት ስለምታስብ ሊመጣ ስላለውም ነገር እየፈራችም ያው በደንብ እንቅልፍ አልወሰዳትም ነበር እንግዲህ በሩ ተከፍቶ የሆነ ኮቴ ስትሰማ ቀድማ ብንን ብላ የተነሳችው ሳናት ከዛም እንግዲህ ማህሌትም ሁለቱም ተነስተው ተፋጠው በድንጋጤ እየተመለከቱ ነበር። ያዩትንም ነገር እንግዲህ አላመኑም። እንግዲህ ዝና ነው ያ የመጣው። ቤታቸውንም የሚያውቀው እሱ ነው። ሲጀመር እንግዲህ አምልጦ ከታገተበትም የሄደው እሱ ነው። እንግዲህ ደርሶ ምን ያደርጋቸው ይሆን? በእርግጥም ማህሌት በዚህ ነገር ውስጥ እጇ የለም፣ አልተባበረችም። ሲጀመር እሷም አልተባበረችም። አሳልፋ እንደውም ዝና ነበር ስተባበር የነበረችው። ስለሆነም ለዚህ ሀሳብ እንግዲህ ትብብር ያደረገችው ኤፍራታ በመሆኗ እንግዲህ ኤፍራታ በሷ ላይ ትልቅ ከባድ ችግር እንደሚደርስ ነው። ለዚህም እንግዲህ ዝና ያው ከተፍ ብሏል። በዛ በቤት ውስጥ ምን ያደርግ ይሆን? ምን አይነት እርምጃ ይወስድ ይሆን የሚለውን በቀጣይ ክፍል የምንመለከተው ነው የሚሆነው። እንግዲህ ከዛም ቀደምም መድብል የዝና ግብረ አባሮቹ አብረውት የሚሰሩት በዝና መጥፋት እጅጉን ተጨንቀዋል። በጣምም አስበዋል። የትስ ሊጠፋ ቻለ? ምክንያቱም አንድም ነገር ሲያደርግ አማክሯቸው ነው፣ ሁሉን ነገር አሳውቋቸው ነው። አሁን ላይ ግን ምንም ሳያውቁ እንግዲህ ስልኩም አልሰራላቸውም። በተደጋጋሚም ሲደውሉ ስልኩ ስላልሰራ እጅግም አሳስቧቸው ማህሌትን ጠይቀው ነበር። ማህሌት ምንም የምታውቀው ነገር እንደሌለ ኢንፎርም አድርጋቸው፣ ማናት ኤፍራታንም ስትጠይቃት ነበር፣ የምታውቀው ነገር ካለ እንድትናገር ስትጠይቃት ነበር። ኤፍራታ ግን ምንም አልተናገረችም። እንግዲህ በዚህ ፍርሃት ውስጥ እያሉ እንግዲህ ዝና ራሱ ከተፍ ብሏል። ምን ያደርስ ሲሆን በቀጣይ ክፍል የምናይ ነው የሚሆነው እነ መድብልስ የዝናን እንግዲህ ማምለጥ ሲያውቁ ምን አይነት እርምጃ ይወስዱ ይሆን? ምን አይነት መከላከያ ሲያደርጉ ይሆን? እንግዲህ በዚህ ላይ እንግዲህ በስፋት በቀጣይ ክፍል በዝርዝር የምናይ ነው የሚሆነው። በዚህ ያዘጋጀ ነው ይህ ነው። ስለተከታተላችሁት ከልብ አመሰግናለሁ።